ቢያልቅስ ደስ ይለኛል። ሀይ ምንም ታልቅስ ደስ ይለኛል። ለምን አትልም? ሁለቱም ያልቅሱ። ይሄ የፍቅር መገለጫ ይባላል። እናንተስ ምን ቤት ናችሁ? ነው ይ ጥያቄ። እናንተ ምን ቤት ናችሁ? ልቅሶ ራሱ አይነት አለው። ተይ ተዋርደናል። እንደ የሆነ ነገር አለ

ያዙልኝ ምንድን ነው? ነው ያዙኝ ያለችው ማለት ነው ኮርስ

ሰኒ ማለት ነው። ሰው እኔ እየተንቀጠቀጠ ነው፣ ያዝልኝ ያዝልኝ ያዝልኝ። ዛሬ ወይ ጉድ! ግን እንደው የምር እንደው ስንት ሰው እንደምትቀበል በጣም ጅል ሰው ሞልቷል። ማርያም ምን ጨረቃ በጣም

ቃሉ አልወጣለ ራሱ። እንዴት ብለሽ ነው ከጨረቃ ሚ ሀዩ እንዴ ማለት ነው? እኔን ምን አለች መሰረት? እቺ የመረኛ ሚስጥ ይሄት እቺ ሳኒነች እኔን እስካሁን ያንገባገበችን። እኔ ያወራሁት ነገር እስካሁን ያንገባገባት የስድስት ወር እንዴት ግን ትንገበገባል? ከፈለጊ መንገብገብ ፈልገ ይጨመርላል። እንዲ ሳኒን ስምሽን ጠርታለች። እንዲ የሆነ ልጅ ናት እያለች ነበር። ስሚኝማ አሁን የሆነች ልጅ ነች እያለች ለልጆች እንትና ቤት ትላንትና የሆን ትላንት ወደ ገብታ ሳኒ ነች ብላለች። እኔ እኮ እንደዚህ ነኝ አንገባግባችኋለሁ እያልኳችሁ አሁን ዩቱብ ላይ ማለት ነው። ዩቱብ ላይ ዛሬ ስኔት ተጠረች ማለት ነው። በአንድ እግር አስቆማት ማለት ነው። የኔ ደጋፊ አለ ወይ የለም? በቃ በአንድ እግር አስቆማት ናት ታልቅስ። የምሬ ነው። እንትን ዩቱብ ላይ ተለቀቀች። ቆርጣችሁ አምጡት። እኔ ቶቦ የለኝም ስትጀምረው

ከነበሩ እኔ ነግሬያቸዋለሁ። ሲጀመር ሁሉም ነው እንጂ ይቅርታ መጠየቅም ካለበት የምጠይቀው ሳኒ ቢቻ አይደለችም እያሉ ነበረ። እኔ ሳይገባም እየተራከሩ ነበረ። ይመቻቸው። እኮ ስንት ሰው ነው የተናገራት? የዛኔ ሲጀመር ማለት ነው። ዩቱብ ላይ ራሱ እሷ ናችሁ የምትሰድበው። እኔ ዩቱብ አለኝ እንዴ? ቻለሽ አንቺ ቶ በጣሪ ድረስ ልኝ

ስሚ ማርዬ፣ ልንገርሽ መላጣት ማለት ነው። እኔ ልንገርሽ የማይኖች እንትን አሁን እሷ የመለኛ ሚስት እህት ከተባለች ቤተሰብ ነው። ጋብቻ ታውቃላችሁ እንዴት ይምን ለመናገር ሞራል ኖራት ነው አንዱ ጥያቄ ማለት ነው። አሹ ቤት ላይቭ ላይ ገብታ እኔ እያወራኋት እያለ ለምን እንደዚህ ታደርጋለች ስል ልክ ሰኔ ጆን ብላ ስትገባ፣ ማለቴ ላይቭ ላይ ሲያስገባ ሲስባት እንጠጥ ብላ ወጣች፣ ገባችው ሆንና፣ ይሄ ልጁስ ማነው? ይሄ ሚንቴር ሚንቴር ራሱ የሆነ ቦታ

እኮ ነው ከኔ፣ ልንገሪት አሁን አስቀድማ እንደዚህ ተናገረችው ይመስለኛል። በሃይሚ ላይ የሆነ አይዲያ ይዛ ልትመጣ ከዛ ያንን ፈርታ አስቀድማ ተናገረችው ነው። አሁን እኮ አንድ ቀን እኮ ነገረች። ከዛ የማ ቤት እንደሆነ ገብታ ነበረች እና ጨረቃ ፋሚሊን ይቅርታ በይ እናንተ ደግሞ ማለት ነው የሆነ ነገር ከያዳችሁ ቅርታ ጠይቂ ቅርታ ጠይቂ አትበሉ። በቃ ነገሩን አታጋግሉ። የምሬ ነው ሳ በቃ ያኔ ቅርታ ጠየቀች ጨረሰች አደለ። ኮሜንት ስር እየገባችሁ ቅርታ ጠይቂ ቅርታ ጠይቂ እኔ ላይ ስሚ ነገሩን

እኔ ቤተሰብኔ እኔ ቤተሰብኔ አንቺ አያገባኔ አያገባኔ ባህናቴ ላማቴ ሳርግ ነው ምን አገባኝ። እሷን ለመንካትና ሚዲያ ላይ እሷን ለማስጠቆር ሊሞክሩ ይሞክራሉ፣ ግን ኦዲዬንስ